የብዙ ሰው ችግር ሆኖ ያገኘሁት አንድ ነገር አለ አለና ዛሬ ስለሱ ነው ቪዲዮ ሰራላችሁ የፈለግኩት። እሱም ደግሞ ፓስወርድ መርሳት። ፓስወርድ ብዙ ሰው ፓስወርድ ይረሳ ፓስወርድ ይላላቀው ይላል። ባለፈው ምን ሆንኩኝ መሰላችሁ? ስልኬ የታለች እዚች ስልኬ ማለት ነው፣ ፓስወርዱ እንትኑ ሎክ ማድረጊያው መዝጊያው መግቢያው ጠፋብኝ፣ ማለት ፒኑ ማለት ነው እና ከዛ በኋላ በጣም ብዙ ሞከርኩት ሞከርኩትና፣ መክፈት አልቻልኩምና በጣም ስላስቸገረኝ ምን ላድርገው ብዬ ስልክ መስሪያ የማያስተካክሉ ቦታ እነሱ ጋር ሄድኩኝ። ከዛ በኋላ ስልኬ የፒኑን ረሳሁት እንዴት አድርጌ እንዴት እንደቆለፍኩት ፓስወርዱን ረሳሁት ስለው ከዛ በኋላ እንደ ጠይቀኝ ታውቃላችሁ፣ ኢሜልሽን ታውቂዋለሽ ሲለኝ አዎ አውቀዋለሁ አልኩት። ከዛ በጣም ደጋግሞ ጠይቀኝ ታውቂዋለሽ ሲለኝ፣ ፓስወርዱን ታውቂዋለሽ ሲለኝ ምን ነው ስለው አይ ታስተካከልሻለሁ ግን ፓስወርድና ኢሜጅን ካላወቅሽው እዚህ ውስጥ ያሉትን ፋይሎች ምናምን ማግኘት አትችይም ሲለኝ አልኩትና፣ ብዙ ሰው እኛ ጋር የሚመጡ ሰዎች ፓስወርዳችሁን በመርሳት ይቸገራሉ እና ለዛ ነው ጠቅሻለኛ። አይ እኔ አውቀዋለሁ አልኩትና በዛው አስተካከለኝና ሰራልኝ ማለት ነው። እና ብዙውን ጊዜ ፓስወርዳችሁን ላለመርሳት ወይም የሆነ ቦታ ላይ ሚስጢራዊ የሆነ ቦታ ላይ የምትሉት ቦታ ላይ ማስቀመጥ ተገቢ ነው። ግን እየረሳችሁት የምትቸገሩ ከሆነ ፓስወርዳችሁ እንዴት አድርጋችሁ እንደምታየው አሳያችኋለሁ ማለት ነው። አንዳንድ ጊዜ የሆነ ጉዳይ የኖራችሁና የሆነ ቢሮ ውስጡና ሄዳችሁ ፋይላችሁ ለማግኘት የሆነ ቶሎ ቶሎ ብላችሁ ወደ እንትኖቻችሁ ወደ ሜላችሁና መግባት ስትፈልጉ የሆነ ቦታ ማየት ስትፈልጉ መትረሱት ከሆነ አስቸጋሪ ነው ማለት ነው። ግን ከረሳችሁት እንዴት አድርጋችሁ ፓስወርዳችሁ የቱጋ እንዳለና እንዴት እንደምታዩት በዚህ ቪዲዮ ዛሬ ግልጽ አድርጌ አሳያችኋለሁ ማለት ነው። ጠቃሚ ሆኖ ስለምታገኙት በደንብ መከታተላችሁን እንዳትረሱ። ስለመጣችሁ ደስ ብሎኛል። ይህን ቪዲዮ የምትያዩላችሁ ፕሊዝ ሰብስክራይብ በማድረግ እንጀምር፣ ላይክ በማድረግ አዜብ ነኝ። እንኳን ወደ ቻናል በሰላም መጣችሁ፣ ስለመጣችሁ ደስ ብሎኛል። ዛሬ እዚህ ለእናንተ ይቀላችኋል ወይም ይጠቅማችኋል የምለውን የሆነ ጋይድ የሆነ ቪዲዮ ነው ሰራው እና ተከተሉኝ። በመጀመሪያ ስልካችን ከሄድን በኋላ ስልካችን ስክሮል አድርገን ጉግል ላይ ኢሜል እንችላለን። እንደምታውቁት እዚህ ጋር መጀመሪያ ፕሮፋይላችን እንጫናለን። ከዛ እንደምታውቁት እዚህ ጋር ከታች ፓስወርድ የሚላል አይደለ? እሱን አንድ ጊዜ እንጫናለን። ከታች እዚህ ጋር ፓስወርዳችን እንደላይ ይደረድረናል ማለት ነው። እያንዳንዱን እያንዳንዱን እየከፈትን በዛው ፓስወርዳችንን ማየት እንችላለን ማለት ነው። እሺ፣ በዛውም በዚህ ማስታወስ እንችላለን። ሌላው ደግሞ አይኦኤስ 17 እና ከዛ በታች ከሆነ በዛ መልኩ ልናገኘው እንችላለን። ሌላም ደግሞ ደሞ አዮስ 17 ከሆነ እንደዚህ ሴቲንግ እንገባለን። ከዛ እንደምታዩት እዚህ ጋር ወደታች ስክሮል እናረጋለን። አሁን ጀነራል የሚልሆን እንግዲህ እንጫነዋለን። ከዛ እዚህ ጋር ስትሄዱ ፓስወርድ ታገኛላችሁ ማለት ነው እዚህ ጋር ከዛ እያንዳንዱ ፓስወርዳችሁን እዚህ ጋር ይደረድረዋል። እኔ አዮስ 18ን አፕዴት ስላረኩት አየሁት እዚህ ጋር መጻፍ ትችላላችሁ። ከፈለጋችሁ ፓስወርድ ላችሁ መጻፍ ትችላላችሁ። አያችሁ እዚህ ጋር ያመጣላችኋል ማለት ነው። ፌስ አይዲ ስለሆነ እዚህ ጋር ወደ አርባ ስምንት የሚሆኑ ነገሮች ፓስወርድ ጽፈዋል ማለት ነው። እኔ እኔጋ እያንዳንዱን ከፍተው ማለት ነው ፓስወርድን ያሳየኛል ያሳይኛል ማለት ነው። በዚህ መልኩ ፓስወርዳችሁ ማግኘት ትችላላችሁ። ከዚህ በኋላ ፓስወርድን አለቀውም ማለት አይቻልም ማለት ነው። ስለዚህ ቀላል ስለሆነ በዚህ መልኩ ማግኘት ይችላላችሁ። ለማንኛውም ግን ፓስወርዳችሁን የምታውቁበት ቦታ ለማድረግ መሞከር ተገቢ ነው ማለት ነው። በእርግጥ ብዙ ፓስወርድ ስለሚኖረን የተለያዩ የዌብሳይቶችን ምናምን ማስታወስ ሊከብድ ይችላል። ግን ያንዱን ግን የጉግልን ማስታወስ ግን ግዴታ ነው የኢሜላችን ማለት ነው። እና በዚህ መልኩ እዚጋ ፓስወርዳችን ማየት እንችላለን ማለት ነው። እሺ ስለመጣችሁ ደስ ብሎኛል። የቪዲዮ ቪዲዮ ይህን ይመስላል። ቪዲዮ እንደወደዳችሁ ተስፋ አድርጋለሁ ማለት ነው። እዚህ ቪዲዮ ላይ ማለት ነው የጠቀሟችሁ ፓርት ካለ ወይም ደግሞ ነገር ያለ ይጨመር አነሰ የምትሉት ነገር ካለ ፕሊስ በኮመንት ሀሳብ አስተያየታችሁን ጻፉልኝ። በመቀጠል ደግሞ ሌላ ጠቃሚ የሆኑ ቪዲዮዎችን ሰርቻለሁ፣ ሊንኩን እዚህ አስቀምጥላችኋለሁ፣ ገብታችሁ ትጠቀሙበታላችሁ። መልካም ጊዜ ሆነላችሁ። ባይ ባይ።